እንደምን ያላችሁ፣ የተወደዳችሁ ኬቨን ደ ብሮይነ በዚህ ውድድር ዘመን መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ ሰሞኑን ይፋ ማድረጉን እናውቃለን። ሌላ ጊዜ እሱን ብቻ የተመለክተ አንድ ሰፊ ፕሮግራም መስራታችን አይቀርም፤ ምክንያቱም ከቅርብ ዓመታት የፕሪምየር ሊግ ሌጀንዶች መካከል አንደኛው ነው። ግን 32 የፕሪምየር ሊግ ዓመታቱንም በጠቅላላው ማየት ብንፈልግ እንደው ሞደርን ዴ ከዚህኛው ሴንቸሪ መግባት ወዲህ ምናም ብለን ባንከፍለው ያለፈው 10 ዓመት 15 ዓመት ማለት ባይጠይቀን እንኳ ከ30 ዓመቱ የፕሪምየር ሊግ ሌጀንዶች መካከል አንደኛው ይመስለኛል። የማንቸስተር ሲቲ ታሪካዊ ተጫዋች ነው። ሜቢ የማንቸስተር ሲቲ የምንጊዜም ምርጡ ተጫዋች ሳይሆን አይቀ እንግዲህ ለዚህ ማዕረግ እኛ እንኳን ያየናቸው በርካታ ተጫዋቾች ተፎካካሪዎች ናቸው። የአያ ቱሬ፣ ዳቪድ ሲልቫ፣ ቬንሶን ኮምፐኒ፣ ሰርጂዮ አጉዌሮ፣ እነዚህ ሁሉ ተጫዋቾች እዚህ መጠቀስ ውስጥ ያሉ ይመስለኛል። ግን ከሲቲ ከለቀቀ በኋላ ጓርዲዮላም ራሱ እንደተናገረው ሐውልት የሚቆምለት ከስቴዲየም ውጭ ሐውልት የሚቆምለት ተጫዋች ነው። በስቴዲየሙ ዙሪያ ሐውልት የተሰራላቸው ተጫዋቾች አሉ። አለም ያን ያህል ነው የዚህ ተጫዋች ሌጋሲ። ስለዚህ ማያስገርም ቢሆንም የውድድር ዘመኑ መጨረሻ ላይ ኮንትራቱ ሲያልቅ ሊለቅ ይችላል የሚሉ ወሬዎች የነበሩ ቢሆንም ግን ማሳዘኑ አይቀርም። ደግሞ እንዲህ አይነት ትልቅ ተጫዋች የመልቀቁ ነገር ሲወራ ያው የኮንትራቱን ጉዳይ የማራዘን ፍላጎት እንደነበረው ሲናገር እንሰማ ነበር ጓርዲዮላ። ከዛ በኋላ የማንቸስተር ሲቲ ውሳኔ እንደሆነ ተናግሯል። ተጫዋቹ አዲስ ውል እንዳይሰጠው ክለቡን የወሰነው ብሏል። እኔ ቺኪ ቤገሪስታይን እና ክለቡ በአጠቃላይ ኒወሰን ነው የሚል አስተያየት ሰጥቷል። እኔ የሲቲ ደጋፊዎች እንዴት እንደምታዩት አላቅም። ያው ጨከን ያለ ቢዝነስ ውሳኔ አድርገን አዲስ ቡድን የመስራት ውሳኔ አድርገን ልንወስደው እንችላለን። ግን ጨከን ያለ መሆኑ መቼስ የማይቀር ነው። እንደ ኬቨን ደ ብሮይነ አይነቱ ተጫዋች በፈለገው ጊዜ ቢለቅ እንመርጣለን። አደለም፣ በኮንትራት ኢሹ ሳይሆን ወይ አዲስ ቡል አይሰጥህም በሚል መንፈስ ሳይሆን ተጫዋቹ ራሱ ወይ ጫማውን ሰቅሎ ወይ ወደ ሌላ ኤክስፒሪየንስ ለመሄድ ሲወስን ቢለቅ ምን መርጥ ይመስለኛል። ግን ጓርዲዮላ ራሱ እንደተናገረው የክለቡ ውሳኔ ነው፣ የክለቡ ውሳኔ ነው። በጣም ምርጡ የፕሪምየር ሊግ ፈጣሪ ተጫዋች ነበር። እሱ ከመጣበት ጊዜ ጀምሮ ነገሩን በቁጥር ማብራራት ይቻላል። ግን ከዛ በፊት እኔ ኬቨን ደ ብሮይነን መጀመሪያ በትልቅ ደረጃ ማስታወሳው ቼልሲ ውስጥ እንደነበር ታስታውሳላችሁ። ከቤልጅየም ከመጣ በኋላ የመጀመሪያ የእንግሊዝ ክለቡ ቼልሲን የነበረው ነገር ግን ከጆዜ ሞሪኞ ጋር እሱ በሚፈልገው የጨዋታ መጠንና እሳቸው ለዚህ ተጫዋች ያስፈልገዋል ብለው በሚያስቡት የጨዋታ ዶዝ መካከል ልዩነት ስለነበር መጀመሪያ በውሰት ነው ወደ ጀርመን ሄደው ለቬርደር ብሬመን በኋላ በቋሚ ዝውውር ነው ለቮልፍስቡርግ ሲጫወት የነበረው እንደማስታውሰው በ2015 አምስት የዴፍፒ ፖካል የፍጻሜ ጨዋታ ቦሩሲያ ዶርትሙንድ የየርገን ክሎፕን ቦሩሲያ ዶርትሙንድን ድል ሲያደርጉ በዛ የፍጻሜ ጨዋታ ላይ በጣም አስደናቂ ነበር። ከወዳጄ ከአዩ ወልደ ሚካኤል ጋር ያኔ በፉትቦል ሶስት ስልሳ አምስት ላይ አብረን እንሰራ በነበረበት ጊዜ ስለዚያ ጨዋታ በሰፊው እንዳነሳን አስታውሳለሁ። ና ትልቁ ኢምፕሬሽናችን የነበረውም ይኸው ተጫዋች ነው የነበረው። የጀርመን ቡንደስሊጋ ሁለት አመታት አንድ አመት በውሰት ሌላ አመት በቋሚ ዝውውር ባሳለፈባቸው ሁለት አመታት ለተጫዋቹ ዴቨሎፕመንት በጣም በጣም ትልቅ ልዩነት የፈጠረ ነበር። ሁል ጊዜም ቢሆን ገና ጌንክ ውስጥ በነበረበት ጊዜ ጀምሮ ዩኒክ ተጫዋች እንደነበር፣ የተለየ ባለተሰጦ ተጫዋች እንደነበር ይታወቅ ነበር። ግን ቡንደስ ሊጋ ደግሞ እንዴት ባለተሰጦ ተጫዋቾችን የሚያሻሽል ሊግ እንደሆነ ታያላችሁ። እነዛ የሚደንቁት ፓሶቹ የእሱ ትሬድማርክ የሚመስሉት ከ ሀፍ ስፔስ የሚደረጉት ክሮሶቹ፣ ቅጣት ምቶቹ ደግሞ በጣም በከፍተኛ ፍጥነት በሀይ ስፒድ እያለ ነው። እነዚን ኳሶች የሚሰጠውን ክሮስ ማረግ ሰዎች ከዴቪድ ቤካም በኋላ ፕሪምየር ሊጉ ያየው ምርጡ ክሮሰር ነው ይሩታል ነገር ግን በሀይ ስፒድ ላይ ሆኖ ነው እነዚን ክሮሶች የሚያደርገው። ሚኬል አርቴታ በቀደም ከኤቨርተን ጨዋታ በፊት በሰጠው ጋዜጣ መግለጫ ላይ ያው የሲቲ ምክትል አሰልጣኝ ሆኖ ሲሰራ እሱን የማሰልጠን እድል ነበረው፣ ይሄንን ስፔሲፊክ ኳሊቲውን ያነሳለት በሀይ ስፒድ ላይ እንደዚህ አይነት ፓሶች ማቀበል። በጣም የተሟላ አማካይ ይመስለኛል፣ ሁሉንም አይነት ፓሶች መስጠት የሚችል ነው ጠለቅ ባለ ሚና ተጫውቶ አይተነው እናውቃለን። ስምንት ቁጥር አስር ቁጥር፣ በተለይ በመጣበት ፔፕ የሲቲ አሰልጣኝ ሆኖ በተሾመበት የመጀመሪያ ውድድር ዘመንና ከዚያም በኋላ በሌሎች አጋጣሚዎች ደግሞ ሀሰተኛ ዘጠኝ ቁጥር፣ የቀኝ መስመር አማካይ፣ የግራ መስመር አማካይ ሁሉ ሆኖ ተጫውቶ በእነዚህ ሁሉ ሚናዎች የላቀ ተጫዋች ነው። የሚደንቅ ቪዥን የማየት ችሎታ እና ላየው ተጫዋች በትክክል ኳሱን ያለ መዛነፍ አጭር ይሁን ረጅም መስመር የሚሰነጥቅ ይሁን ከጀርባ የሚጣል ኳስ በተካነ ቴክኒካዊ ልህቀት መስጠት የሚችል የተለየ ተጫዋች ነው። ኬቨን ደብሮይነ በክሬቲቪቲ ማን ነው የፕሪምየር ሊግ የምንጊዜም ምርጡ ክሬቲቭ አማካይ? ክሬቲቭ አማካይ በመፍጠር ማነው ምርጡ የሚለውን በተመለከተ ለዚህ ማዕረግ መጠራት ያለባቸው ወይ ለውድድር የሚበቁ ተጫዋቾች አሉ ብዙ፣ ግን ከዋናዎቹ መካከል እንደ ዋናው ባልለው፣ ከዋናዎቹ መካከል ግን አንደኛው ነው። ከዛ እያንዳንዱን ነገር የሚያደርግበት ኢንቴንሲቲ ደግሞ በጣም በከፍተኛ ኢንቴንሲቲ የሚጫወት ጠንካራ አእምሮ ያለው ከማሸነፍ በስተቀር ያለ ነገር የማይቀበል ተጫዋች ነው። ከአሰልጣኙ ጋር እሰጥ አገባ ውስጥ መግባት ቢጠይቅ እንኳን ያንን የሚያደርግ ነው። ማንቸስተር ሲቲ እንዲሁ በጠቅላላው ያለ ከኬቨን ደ ብሮይነ ካያችሁት ከዚህ አመት ችግሮች መካከል አንደኛው የሮድሪ አለመኖር፣ የጉዳት በአመታት ውስጥ የነበሩ ጥርቅሞች፣ ሌሎች ለማብራራት የሚቸግሩት የሲቲ የዚህ አመት የድክመት ምክንያቶች እንዳሉ ሆነው ከዋናዎቹ ምክንያቶች መካከል አንደኛው የደ ብሮይነ እንደቀደመው መሆን ያለመቻል ክሬቲቪቲው፣ ጎል ማስቆጠሩ፣ ሌሎች ስለሱ የምንወዳቸውን ችሎታዎች በዚህ አመት በእድሜው መግፋት ይሁን በ ባለፉት ዓመታት በገጠሙት ተደጋጋሚ ጉዳቶች ምክንያት በእድሜው ቅድም እንዳነሳው በመግፋት ምክንያት የተፈጠረ ችግር ይሁን አላውቅም። ግን እንደ ቀደመ አይደለም። እንደምታውቁት ሲቲ ለዚህ ነው የቢዝነስ ውሳኔ ማሳለፍ ያስፈልገው። ሴንቲሜንታል ውሳኔ አይደለም። ያሳየው ደግሞ ፔፕ መጨከን ይችላል። እንደምታውቁት ግን የእሱ የድሮ አለመሆን ነው ልዩነት የፈጠረው። አንድ ተጫዋች የእሱ ብቃት መውረድ ወይ አለመኖር እንደ አይነት ጉድለት የሚያመጣ ከሆነ ስለ ተጫዋቹ ደረጃ ይነግራቸዋል። ዩኒክ ተጫዋች ነው። ኬቨን ደብሮይነን ከሌላ የፕሪምየር ሊግ ተጫዋች ጋር ማወዳደር በጣም ያስቸግራል። ግን አንድ የምወደውን ነገር ልንገራችሁን። የጓርዲዮላ ቡድን መቼት እንደምታውቁት የከፍተኛ የኳስ ቁጥጥር ቡድን ነው። ብዙ ሆሪዞንታል ፓሶችም ያበዛል እንደ ባርሴሎና በነበረበት ጊዜ እንደነበረውም ባይሆን፣ ስለዚህ አንዳንድ ጊዜ ሊያሰለች ይችላል። አንድ ሺህ ፓስ ቡድኔ ሲያደርግ ማየት ፈልጋለሁ የሚል የፓስ ኦብሴሽን ያለበት አሰልጣኝ ነው። ባርሴሎና አይደለም ጓርዲዮላ። ነገር ግን እዚህ መሀል ላይ ምንም ክሬቲቪቲ የሌለው ምንም ቨርቲካሊቲ የሌለው ምንም የጎል እድል መፍጠር የሌለው ቡድን እንዳይሆን ትልቁ ልዩነት ኬቨን ደብሮይነ የሚሰጣቸው እነዛ ቅድም የጠቀስኳቸው የተለያዩ አይነት ፓሶች ናቸው። በኤንኤፍኤል በአሜሪካን ፉትቦል ኳርተር ባክ የሚባላል ልክ እንደዚህ አይነት እንደሱ ፐርፌክት ኢንች ኳሶች መስጠት የሚችል ግን የጓርዲዮላ ቡድን ፍጹም የተለየ ዳይናሚክስ እንዲኖረው የሚያደርገው እሱ ነው። ያለሱ ማሸነፍ እንደሚችሉ አውቃለሁ ሁለቱ የቻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ጨዋታዎቹን አልጨረሰም። በ2023ም እሱ ተጎርቶ ከወጣ በኋላ ፊልፎደን ተክቶት ገብቶ ሲቲ መጨረሻ ላይ ጨዋታውን ማሸነፍ ችሏል። በሌሎችም አጋጣሚዎች እሱ ተጎርቶ ከሜዳ ሲርቅ ሲቲ ማሸነፍ እንደሚችል አይተናል። ግን ለእኔ ለምሳሌ በተጠይቁኝ ባለፈው የውድድር ዘመን በዋንጫው ፉክክር ውስጥ ትልቁ ስዊንግ የነበረው የእሱ ጥር ላይ ከጉዳት ተመልሶ መምጣት። እንደመጣ ያ የኒውካስል ጨዋታ ላይ ያንን ውብ ጎል አስቆጠረ፣ ያንን የመጨረሻ ኳስ ለኦስካር ቦብ ሰጠው፣ ድንቅ ፓስ ነበር። ሶስት ለሁለት አሸነፉ። ምን ሆነ ማለት ነው የውድድር ዘመኑ መጨረሻ ላይ ሲሆን በአርስናል በሲቲ መካከል የነበረው የነጥብ ልዩነት ስንት ነው ሁለት ነው አይደለም ያ ጨዋታ የሶስት ነጥብ ጨዋታ ነበር ኬቨን ደ ብሮይነ ለብቻው የገለበጠው ጨዋታ ነው ግን ስንት ሞመንቶች ነበሩት ከጉዳት ከተመለሰ በኋላ ኮ በሰጣቸው አሲስቶች ብቻ የፕሪሚየር ሊግ ሁለተኛው ብዙ አሲስት የሰጠው ተጫዋች ነበር ሂ ዘ ዲፍረንስ ሜከር ትልቅ ልዩነት የፈጠረ ተጫዋች ነበር። እንደው የቅርቡን ትውስታ እንኳ ብንወስድ ማለትም የቅርቡን ያለፈውን ሲዝን ትውስታ እንኳ ብንወስድ እንዲህ አይነት ልዩነት በውድድር ዘመኑ መጨረሻ ላይ ልዩነት ያመጣ ከጉዳት የመመለስ ተጽዕኖ የነበረው ተጫዋች ነው። ሜዳሊያዎቹ ብዙ ናቸው፣ የግል ስኬቱም እንደዚሁ። ምናልባት የሚገባውን ያህል ተከብሯል ወይ? ሁለት ጊዜ ብቻ የአመቱ የፕሪምየር ሊግ ኮከብ ተጫዋች ተብሎ መመረጥ አንድ ሰውም ወይ እሱም እንደው እንደ አስተሳሰባችን እንደ አቋማችን ሊለያይ የሚችለው እንደ አይነት ነገሮች ሰብጀክቲቭ ናቸው፣ ግን 19 ዋንጫ አሸንፏል። ያሸነፋቸውን ስድስት የፕሪምየር ሊግ ዋንጫዎች ያሸነፈውን ቻምፒየንስ ሊግን ጨምሮ ቁጥሮቹም የሚደንቁ ናቸው። ለአንዳንዶቹ ተጫዋቾች ችሎታቸውን በቁጥር ብቻ መግለጽ ዲሰርቪስ ይሆናል። ከቁጥር በላይ የሆኑ ተጫዋቾች ስላሉ ግን እንደው ያንን ክርክራችንን በቁጥር ለማጽናት ብንፈልግ ለምሳሌ በፕሪምየር ሊግ ታሪክ በአንድ ሲዝን በርካታ የመጨረሻ ኳሶች በማቀበል ከቴሪ ኦንሪ ጋር እኩል ነው። ሀያ አሲስቶች በአንድ ሲዝን ሰጥቷል። በአራት የተለያዩ ሲዝኖች በትንሹ 16 አሲስቶች ሰጥቷል። በአጠቃላይ በፕሪምየር ሊግ የመጨረሻ ኳሶች በመስጠት ራያንጊክስ ብቻ ነው የሚበልጠው። ግን ሪያን ጊክስ ከእሱ በ12 ሲዝን የበለጠ ተጫውቷል። አስር ዓመት ነው የቆየው በሲቲ ተጫዋችነት ከየትኛውም ተጫዋች በላይ በ56 ጨዋታ ያነሰ ጨዋታ ፈጅቶበት ነው መቶ አሲስት ላይ የደረሰው። ሲቲ ከሰርጂ አጎሮ ጋር ሲለያይ አንድ በሶሻል ሚዲያ ሁሌ ሰርኩሌት የሚያደርግ የጓርዲዮላ ንግግር አለ። እያለቀሰ መተካት አንችልም አጎሮን፣ ምክንያቱም ዩኒክ ነው ይል ነበር። ስለዚህ ጉዳይ ተጠይቆ ነበር። ያው ሰዎች መተካት አንችልም ብሎ አለና ሀላንድን አመጣ፣ ከዛ የበለጠ የጎል ማስቆጠሪያ ማሽን አመጣ ይላሉ ሰዎች። ግን ሲል አጎሮን በአጎሮነቱ ነው መተካትም አንችለው፣ ሀላንድ ከአጎሮ የተለየ ተጫዋች ነው፣ አንድ አይነት ተጫዋቾች አይደሉም የሚል አሴት ሰጥቶ ነበር። ይህንኑ ተመሳሳይ ንጽጽር ለደ ብሮይነ ተጠቅሟል። ሲቲ ጥያቄ የለውም ወጥቶ ተጫዋች ማምጣት አለበት። ፊልፎደን ምናልባት ከሌሎቹ ሲዝኖች የበለጠ ሮል ሊኖረው ይችላል። ክሬተር ኢንቺፍ ሊሆን ይችላል። በፍጹም የደ ብሮይነ አይነት ተጫዋች ግን አይደለም። ካራክተርስቲክሱ በጣም የተለየ ነው። ገበያው ላይ ያሉ የሚጠቀሱ ስሞች አሉ። አንደኛው የባየር ሌቨርኩዘኑ ፍሎሪያን ቪትስ ነው። መምጣቱ አይቀርም ተብሎ ይነገር ነበር፣ ግን እሱም ሌላ አይነት ተጫዋች ነው። ዩኒክ ተጫዋቾችን መተካት ያስቸግራል። ባለፈው ስለ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ መጓዝ መቃረብ አንድ መጠነኛ ዝግጅት ነበረ እና እዛ ላይ ያነሳሁት አንደኛው ነገር ትሬንት የምን ጊዜ የፕሪምየር ሊጉ ምርጡ የቀኝ መስመር ተከላካይ ነው አላልኩም። ያልኩት ግን እዛ ቦታ ላይ ከተጫወቱ ተጫዋቾች መካከል ዩኒክነስ አሉ። እንደ ትሬንት የሚጫወት ሌላ ተጫዋች፣ ፉልባክ ሆኖ የትሬንትን ክሬቲቪቲ መድገም የሚችል ሌላ ተጫዋች አላየንም። በእንግሊዝ ብቻ ግን አይመስለኝም። እኔ ባየሁበት ኤክስፒሪንስ፣ ምርጡ ተጫዋች ነው ወይ ተሟላው ተጫዋች ነው እያልኩ አይደለም። ለምሳሌ ማጥቃትን ከመከላከል ጋር ባላንስ ያደረገ ተጫዋች ነው ማለት አይደለም። የመከለ አንድ ለአንድ መከላከል በተለይ ድክመቶች እንዳሉበት ዌል ዶክመንትድ ነው የታወቀ። ግን ያ ኢማጂኔሽን፣ ያ ክሪኤቲቪቲ፣ ያ ከምንም የሆነ የጎል ዕድል የመፍጠር ችሎታ ግን አዘውትራችሁ እንኳን ከቀይ መስመር ተከላካይ በሌላ የሜዳ ስፍራ ከሚጫወት ተከላካይ የምታገኙት አይደለም። ስለዚህ ሊቨርፑል አጠቃላይ ማጥቃት ስትራክቸሩን ሪኢማጅን እንዲያደርግ እንደገና እንዲከልስ የሚያስገድድ አይነት ነው። የአንዳንዶቹ ተጫዋቾች ዩኒክነስ እንደዛ ያለ ነው። ኬቨን ደብሮይነም ዩኒክ ተጫዋች ነው። እሱ ወደ ሲቲ ከመጣበት ጊዜ ጀምሮ አራተኛው ከፍተኛ የጎል ኢንቮልቭመንት የነበረው ሰው። ሌሎቹ በሙሉ የማጥቃት አውቴ እንደ አውቴ የማጥቃት ተጫዋቾች ናቸው። ሳላ ሪኬን እና ሰን ናቸው። አንዳንዶቹ አጥቂዎች ናቸው። እሱ ከመጣበት ጊዜ ጀምሮ የእሱን ያህል ብዙ አሲስት የሰጠ ተጫዋች የለም። ቀጥሎ ካለው ተጫዋች ቢያንስ በሰላሳ ይበልጣል በዛ እሱ በፕሪምየር ሊግ በነበረበት ጊዜ በተለይ ተወዳዳሪ የሌለው የጎል እድሎች ፈጣሪ ነበር። በእርግጥ ዶሚናንት ቡድን ውስጥ መጫወት ይጠቅማል። ሲቲ ካለፉት ሰባት ሲዝኖች በስድስቱ የፕሪምየር ሊግ ሻምፒዮን ነበር። በርካታ ኤፌ ካፖች፣ በርካታ ሊግ ካፖች አሸንፏል። ይሄ ራሱ ጠቃሚ ነው። ከአጉዌሮ ጋር፣ ከሃላንድ ጋር፣ ከቤርናርዶ ጋር፣ ከዳቪድ ሲልቫ ጋር መጫወት ራሱ ጠቃሚ ነው። ነገር ግን ደግሞ እንዲህ አይነት አልትራ ዶሚናንት በሆነው ቡድን ውስጥ ኦልሞስት ዋናው ተጫዋች ነበር ለብዙ ጊዜ። ሰዎች የሚያነሷቸው ነጥቦች አሉ ልክ ትልልቅ ዲፋይኒንግ ሞመንቶች ያሉትም እንደዚህ በሲቲ ታሪክ ውስጥ የሲቲን ጉዞ የለወጡ የሚባሉ ለምሳሌ ያያ ቱሬ ያ ማንቸስተር ዩናይትድ ላይ ያስቆጠረው የግማሽ ፍጻሜ ጨዋታ ሲቲን ከሌላኛው የማንቸስተር ግዙፍ ክለብ ጋር ከዩናይትድ ጋር አሁን አቻ ከእናንተ ጋር መፎካከር እንችላለን የሚል ስቴትመንት የሰጠ ነው ይሉታል። ከዚያ በኋላ ሰርጆ አጉሮ በ2012 ያቺ የኤፌ ካፕ የመጨረሻ የፕሬምየር ሊግ የመጨረሻ ጨዋታ ላይ ያስቆጠራት ፌመስ ጎል ሜይ ቢ በፕሬምየር ሊግ ታሪክ በጣም ፌመሱ ጎል የአጉዌሮ ዲፋይኒንግ ሞመንት ነው። ቬንሶን ኮምፓኒ 2018-19 ውድድር ዘመን ከሊቨርፑል ጋር እንዲያተናንቀው በነበሩበት ጊዜ ተከላካይ ቢሆንም እሱ ራሱ 2012 ላይ ዩናይትድ ላይ ያንን ጎል አስቆጥሯል። በእርግጥ ተከላካይ ነው፣ ግን ደግሞ ሌስተር ላይ እንዲህ አይነት ጎል አስቆጥሯል። እንዲህ አይነት ዲፋይኒንግ ሞመንት የለውም የሚሉ ሰዎች አሉ። ዲስታንት ነው ደግሞ ልክ እንደ ፐርሶናሊቲ። አሁን ድሮ የነበሩት የፕሪምየር ሊግ አማካዮች አሉ አይደለም ኪን ጄራርድ፣ ቪየራ፣ ላምፓርድ አይነት ተጫዋቾች ላምፓርድ እንኳን በጣም ካሪዝማቲክ ተጫዋች አልነበረም፣ በእኔ አስተያየት ግን ሌሎቹ ግን የሆነ አይነት እነሱን የሚከተል ትልቅ እነሱ ኦራ የሚሉት እንዲህ አይነት ነገር የለውም ኬቨን ደብሮይን እንደዚህ እንደዚህ የሚሉ ሰዎች አሉ። የሲቲ ዋናው አውት ኤንድ አውት ዋናው ተጫዋችም እንኳ አልነበረም የሚሉ ሰዎችም አሉ። እሱ ሌላ የክርክር አይነት ነው። ግን በእኔ አስተያየት ከፕሪሚየር ሊግ የምንጊዜም ምርጥ ተጫዋቾች መካከል አንደኛው ነው። የውድድር ዘመኑ መጨረሻ ላይ ፕሪሚየር ሊጉ የሚያጣው ሀውልት የሚቆምለትን ተጫዋች ነው። የሚያጠው የራሱ ዞን አለው። የኬቨን ደብሮይነ ዞን የሚባል ሀፍ ስፔሱ ላይ ያለው ስፍራ የኬቨን ደብሮይነ ስፍራ ይባላል። ፈጣን ነበር ደግሞ ለአማካይ ተጫዋቾች የሚደንቅ ፍጥነት ነበረው። እነዚህ ከሀፍ ስፔስ ጠቅልሎ ክሮስ የሚያደርጋቸው ዞረው ወደ መጨረሻው ሰው የሚደርሱ ፓሶችን የሚያቀብልበት መንገድ ያስደንቃል። ለተለያዩ አይነት ተጫዋቾች የሚሆኑ ናቸው። በሲቲ ውስጥ ከበርካታ አይነት ተጫዋቾች ጋር ነው የተጫወተው። የተለያዩ አይነት ፓስ የሚፈልጉ ተጫዋቾች ማለት ነው። ስተርሊንግ ሌላ አይነት ተጫዋች ነው። ቤርናርዶ ሲልቫ ሌላ አይነት ተጫዋች ነው። ሪያድ ማህሬዝ ሌላ አይነት ተጫዋች ነው። አንዳንዶቹ ከኳስ ጋር መግባት የሚፈልጉ፣ አንዳንዶቹ ከጀርባ የሚጣል ኳስ የሚፈልጉ ተጫዋቾች ናቸው። ኤርሊንግ ሃላንድ ምን ይላል እንዲያው እሱ ኳስ ሲይዝ ወደ ኋላ መዞር እንኳ አይጠበቅብኝም ምክንያቱም ፓሱ እንደሚመጣ አውቃለሁ አይ ኖ ዌር ደ ፓስ ዌልከም ይላል ብዙ የመጨረሻ ኳስ ሰጥቶታል እሱ በተለይ በዛ በ2022/23 የውድድር ዘመን ሌላ ከፍተኛ የዋንጫ ፉክክር ትንቅንቅ ከአርስናል ጋር በነበረባቸው ጊዜ በእነዚያ ሁለቱ የአርስናል ጨዋታዎች ላይ በኤምሬትስ ሶስት ለአንድ በኤቲሃድ አራት ለአንድ ሲያሸንፉ ትልቁ ልዩነት ነበረ ኬቨን ደ ብሮይን ኢቨን መቀዛቀዝ ጀምረዋል ያለፉት ሁለት የውድድር ዘመናት ላይ እንደ ድሮ አይደለም። ባልንባቸው አመታት ሳይቀር ወዝ ዘ ቢገስት ፋክተር በሲቲ ዋንጫ ማሸነፍ ውስጥ ግን ቀደም ብሎ ከእሱ ጋር የተጫወተው ሴርጂዮ አጉዌሮ ደግሞ እኔ የሚጠበቅብኝ ወደ ስፔስ መሮጥ ብቻ ነው በፓስ ያገኘኛል ብሎ ያደንቀዋል። እንዲህ አይነት የተለየ ተጫዋች ነበር። አሁን ሲቲ እንዲህ አይነቱን ውሳኔ ወስኗል። እሱን ገበያው ላይ የሚተካ ተጫዋች ማግኘት አይችሉም። የለም ኬቨን ደብሮይንን የሚመስል አይነት ተጫዋች ግን በዚያ ጊዜ በፕሪምየር ሊግ ብቻ ሳይሆን በመላው አውሮፓም በዚያ ተመሳሳይ ወቅት ከቶኒ ክሩስ፣ ከሉካ ሞድሪች አይነት ተጫዋቾች ጋር ከአውሮፓ ምርጥ አማካዮች መካከል ነበር። በአንዳንዶቹ ሲዝኖች እድለኛ አልነበረም። ለምሳሌ እንደ ባሎንዶር አይነት ሽልማትን ማግኘት በተመለከተ፣ ለምሳሌ የግሉ ምርጡ ሲዝን የሚባለው የ2019 20 የውድድር ዘመን ነው። ያ የውድድር ዘመን ሊቨርፑል ሻምፒዮን የነበረበት የውድድር ዘመን፣ እሱ ኢንዲቪጁዋሊ በጣም ጫፍ ላይ በደረሰበት የውድድር ዘመን በዛ የውድድር ዘመን እንደምታስታውሱት የሊቨርፑል ማሸነፍ ብቻ ሳይሆን ኮቪድም መጣና ባሎንዶር ሽልማቱም ጭምር ተሰረዘ። እኮ ሌቫንዶቭስኪ ሊያሸንፈው ይገባ ነበር። በእርግጥ ግን ሌቫንዶቭስኪን በቅርብ የሚፎካከር ሌላ ተጫዋች በአውሮፓ ከነበር ኬቨን ደ ብሮይነ በጣም የሚደንቅ የውድድር ዘመን ነበር። ኮሌክቲቭ እንግዲህ ከሲቲ ጋ ዋንጫ ባያሸንፍም በግሉ ግን ግሩም ነበር። ሁለት 22 23 የውድድር ዘመን የሲቲ ታሪካዊ አመት ትሬብል የሰሩበት የውድድር ዘመን ላይ 28 የመጨረሻ ኳስ ነው የሰጠው። እንግዲህ አሲስት መስጠት በእርግጥ እኔ ሁሌም ከአሲስት ይልቅ የቻንስ ክሬሽን ላይ እንደዚህ አይነት ስታቲስቲክሶች ይሻሉ ይሻሉኛል ምክንያቱም አሲስት ማድረግ እንደሚያጣምራችሁ ተጫዋች ኤፊሸንሲ የመጨረስ አቅም የሚወሰን ነው። ጠቅላላውን እውነት አይናገርም። ትንሽ ፍንጭ ይሰጠን ይሆናል እንጂ እኔ ደ ብሮይነ አብዛኞቹ አሲስቶች ደግሞ የምራ አሲስቶች ናቸው። ኦን ዘ ፕሌት ተጫዋቹ በቃ እንካስቆጠር ተብለው የሚሰጡት አይነት ድንቅ ኳሶች ነው የሚሰጠው። የነሲብ ክሮሶች አይደሉም። የዘፈቀደ ኳሶች አይደሉም። ከእያንዳንዱ ፓስ ጀርባ ሀሳብ አለ እና ዌይት ኦፍ ዘ ቦል ደግሞ የሚሉት በትክክል ያልበዛ ያላነሰ የተመጠነ ኳስ መስጠት መቻል ማለት ነው ያንን ነው የሚሰጠው። ዌይት ኦፍ ቦል በጣም አስደናቂ ነው። ይህንን ሲያደርግ ግን በሀይ ስፒድ ነው የሚያደርገው። ለየት የሚያደርገው መሱን አሁን እኔ በአርቲስትሪ ከሆነ ለማየት በማማር ከሆነ ሜዞቶዚልን ወይም ዳቪድ ሲልቫን መርጣለሁ። በጠባብ ስፔስ የሚጫወቱበት መንገድ የባላጋራ ቡድን ተጫዋች ለምሳሌ በሎጬ ያልፋሉ ወይ የሆነ አይነት ትሪከሪታ ያላቸው አርቲስት ትሪታ ያላቸው እንዲህ አይነት ተጫዋች አይደለም ግን በጣም ኤፊሽንት ሞደርን ኤፊሽንት የፕሪምየር ሊግ ተጫዋች ነው። ለፕሪምየር ሊግ በትክክል የተሰራ ተጫዋች ነው። የቼልሲ ደጋፊዎች ሁሌ የሚቆጩበት ይመስለኛል። ምክንያቱም ጆዜ ሞሪኞ የራሳቸው ነጥብ አላቸው። ጆዜ ሞሪኞም ቢሆን ያኔ በነበረበት እድሜ በእያንዳንዱ ጨዋታ ለመጫወት ዲማንድ የሚያደርግ መሆን አልነበረበትም። ልጅ ነው ይላሉ። ግን ስለ ክህሎቱ ባለው ከፍተኛ መተማመን ምክንያት በቼልሲ አይነት አስደናቂ ስብስብ ውስጥም ቢሆን ቤንች መሆን አልፈልግም ስለዚህ ዝቅ ማለትም ቢሆን ከቼልሲ ወደ ብራይመን ወደ ቮልፍስቡርግ መሄድ መጫወት ይፈልግ ስለነበር ያንን ያደረገው። ግን ደግሞ ጆሴም የክህሎቱን መጠን በሚገባ የተረዱት አይመስለኝም አንዳንድ ጊዜ ምክንያቱም ለምሳሌ በ2013 14 የውድድር ዘመን መጀመሪያ ያሳቸው የቼልሲ አሰልጣኝ ሆነው መጡ። ዴቪድ ሞየስ ሰር አሌክስን ተክተው የማንቸስተር ናይትድ አሰልጣኝ ነበሩ ና በኦልትራፎርድ ጨዋታቸውን ሲያደርጉ፣ ለሁለተኛ ጊዜ ብቻ ደብሮይነን የመጀመሪያ አሰላለፍ ውስጥ ያደረጉትና ለምን እንዳጫወቱት ሲናገሩ ቀኝ ላይ ያጫወቱት የፓትሪስ ኤቭራን ማጥቃት እንዲቆጣጠር ሊኖ እሱን ያጫወጥኩት አሉ። የሰጡት ኃላፊነት የመከላከል ኃላፊነት ነው የነበረው። አሁን ሜቤ የፕሪምየር ሊግ ምርጡ ክሬቲቭ አማካይ የምንለውን ተጫዋች ሲያሰልፉት እንኳን የሰጡት ለመከላከል ኃላፊነት አንዳንድ አሰልጣኞች ምንም ያህል አስደናቂ አሰልጣኞች ቢሆኑም፣ ውጤታቸው ትራክ ሬከርዳቸው ሁሉ የማይዋሽ ቢሆንም አንዳንድ ተጫዋቾችን በተመለከተ ግን የጀጅመንት ስህተት ይሰራሉ። ጆዜ እንዲህ አይነት ስህተት ሰርተዋል። ይሄ ብዙም የሚያሻማ አይመስለኝም። ካርሎ አንቸሎቲ ቲዬሪ ሄንሪን በዩቬንቱስ በትክክለኛው ስፍራ አልተጠቀሙበትም። አርሰን ቬንገር አመጡትና ሜቢ የፕሪምየር ሊግ የምንጊዜም ምርጡ ተጫዋች አደረጉት። አንዳንድ ጊዜ የተጫዋቾችን ታለንት ሚስጃጅ ማድረግ አለ። በሞሪኞ የተጀመረ አይደለም። እንደ ሞ ጥሩ ውሳኔ የወሰነ የቼልሲ ዝውውሩ ሀያ ሚሊዮን ነበር የተከፈለበት ወደ ቮልፍስቡርግ ሲሄድ ከአንድ ሲዘን በኋላ ሲመለስ ግን የፕሪምየር ሊግ የምንጊዜም ውዱ ተጫዋች ነበር፣ በጊዜ 56 ሚሊዮን የተከፈለበት። ግን እንደው ከዛ በኋላ የተጫዋቾች ዋጋ ኢንፍሌትድ ቢሆንም ማንም ስለ ደብሮ የነው ዋጋ እኮ ሲናገር ሰምተናል ነገር ምክንያቱም ተጫዋቾች መጥተው ሲሳካላቸው የወጠባቸውን ገንዘብ ያስረሳሉ። አሁን 56 የዝውውር ዋጋም ስለናረ ለሚካይሎ ሙድሪክ ስ ወደ 80 ስለሚከፈል፣ ለዳርዊን ኑኘ 85 ስለሚከፈል እብደት አለ ለተጫዋቾች በሚከፈለው የዝውውር ገንዘብ ላይ። ግን ያኔም ቢሆን ማለት ነው ተጫዋቹ እንደመጣ በሜዳ ውስጥ ባሳየው የሚገርም ክህሎት ምክንያት ማንም ሰው ስለ ደብሮ ደብሮይነ ገንዘብ አስተያየት ሲሰጠም ይቻላል ኢሚዲየትሊ የሚያስረሳ በማኑኤል ፔሌግሪኒ የመጀመሪያው ሲዝንም ጥሩ ነበር፣ እንደ መጀመሪያ ሲዝን በጓርዲዮላ ስር ግን ኤክሰል አደረገ እና ሲገባ ደግሞ በግማሽ ልብ የሚጫወት አይመስለኝም። ሳይሆን የደ ብሮይነ አይነት ዘ ጂንጀር ቤልጅየን የሚሉት ዝንጅብሉ ቤልጅየም ፍሌሚሽ፣ ግን በግማሽ ልብ በማመንታት የሚጫወት ሳይሆን እያንዳንዱን ጨዋታ በመቶ ፐርሰንት ድራይቭ የሚጫወት ተጫዋች። ስለ እሱ ያለኝ ትውስታ እንዲህ ያለ ነው። ብዙ መወራት አለበት ብዬ አስባለሁ በተለይ ያው የመጨረሻዎቹ ጨዋታዎች ላይ ሲደርስ ነገር ግን ያለምንም ጥርጥር አሁን ክርክሮች አሉ። የፕሪምየር ሊግ የምን ጊዜ ምርጡ አማካይ ማን ነው? ላምፓርድ ነው፣ ጄራርድ፣ ኪን ነው፣ ስኮልስ፣ ቪየራ ነው፣ ማን ይባላል? ብዙ ጊዜ ያው ፕሪሚየር ሊግ ግሎባል መሆን በጀመረበት ጊዜ ዶሚናንት የነበሩ አማካዮች ስለሆኑ ወደ እነሱ ቢያደላ የሚያስገርም አይመስለኝም። የብዙ ሰው የፕሪሚየር ሊግ ምርጡ አማካይ ማን ነው የሚለው በተመለከተ ግን በደንብ ኮንቨርሴሽን ውስጥ መኖር አለበት። ደ ብሮይነ ያለ ጥርጥር ግን በእንግሊዝ ብቻ ሳይሆን በአውሮፓም ጭምር እና የሌጀንድ ሀውልት የሚሰራለት ተጫዋች ስንብት ይመስለኛል። ስለዚህ እሱን እንደው በዜናው ትኩስነት ጥቂት ለማንሳት ያህል ነው። ሌላ ጊዜ ማንሳታችን አይቀርም ብዬ አስባለሁ።